አንድ ሰው ከህልሙ ነቅቶ ስለ ትርጉሙ አስቦ ያውቅ ይሆናል። ምናልባት ማለቂያ በሌለ ሁኔታ ሲወድቅ፣ ሲባረሩ ወይንም እንግዳና የማይገልጸው ነገሮች ሲያይ ይሆናል። ምናልባትም በጣም እውነት ስለሚመስል ለትንሽ ጊዜ ህልም ብቻ እንደሆነ ወይንም ጥልቅ የሆነ ነገር እንደሆነ እርግጠኛ ሳይሆን ቀርቶ ይሆናል። አብዛኛው ሰው ህልሞችን ምንም ትርጉም የሌለውና ድንገተኛ ምስሎች የእንቅልፍ ውጤቶች እንጂ ምንም ትክክለኛ ትርጉም እንዳሌላቸው ያስባሉ። ግን የተሳሳተ ቢሆንም ህልሞች የሆነ ነገር ሊናገሩት እየሞከሩ ነገር ግን እሱ እያዳመጠ ካልሆነስ? የስነ ልቦና ትንታኔ አባት ሲግመን ፍሮይድ ህልሞች ለንቃተ ህሊና ቁልፍ ናቸው ብሎ ያምናል። በሌሊት በአይምሮ የሚፈጠሩ ልቦለድ ታሪክ ብቻ አይደሉም። የተደበቁ ምኞቶች የታፈኑ ስሜቶች እና ያልተፈቱ ግጭቶች ይገለጡበታል ብሎ ይከራከራል። አይምሮ በቀን ውስጥ ነገሮች ይደበቁበታል። የማይመጥኑ ሐሳቦች፣ ስሜቶችንና ፍላጎቶችን በንቃተ ህሊና ውስጥ ያስገባቸዋል። ምናልባትም በጣም አወዛጋቢ ወይንም ለመጋፈጥ በጣም የማይቻሉ ሊሆኑ ይችላሉ። ነገር ግን ሲተኛ የሆነ ነገር ይለውጣል። ንቃተ ህሊናው ቁጥጥር ያጣል እና እንቅልፍ ንቃተ ህሊናውን ይረከባል። ያኔ ነው እውነቱ መውጣት የሚጀምረው። ስለ መባረር ያለው ህልም ከእውነተኛ ህይወት ችግር እየሸሸ መሆኑ ሊያመለክት ይችላል። ስለ መውደቅ ያለ ህልም በንቃት ህይወት ውስጥ የቁጥጥር ማጣት ሊወክል ይችላል። ለአመታት ያላየ የሆን ሰው ማለም አሁንም እሱን እየነካ እንደሆነ ሊያመለክት ይችላል፣ ምንም እንኳን እሱ ባያውቀው። እንደ ፍሮይድ አባባል ህልሞች ሚስጢራዊ ቋንቋ፣ በምልክቶችና በተሸፈኑ ትርጉሞች የተሞላ ከንቃተ ህሊና የተላከ የተመሳጠረ መልእክት ናቸው ይለናል። በህልም የሚያየው ነገር የላይኛውን ሽፋን ብቻ ነው። እውነተኛው መልእክት ከስር ተደብቋል። ሕልሞቹን መፍታት ከተማረ ስለ ራሱ ጥልቅ የሆነ ነገር መማር ይችላል። በዚህ ቪዲዮ መጨረሻም ህልምን እንደ በፊቱ አታዩትም። በየምሽቱ ቢያስታውሳቸውም ባያስታውሳቸውም ህልም ያያል። አንዳንድ ህልሞች እንደ ዕለታዊ ህይወት ድጋሚ ትዕይንት ተራ ይመስላሉ። ሌሎች ደግሞ የማይቻሉ ክስተቶችንና እንግዳ ምልክቶች የተሞሉ እንግዳ ስሜትን ይሰማቸዋል። አንዳንድ ጊዜ ህልሞች በጣም ስሜታዊ ስለሚያደርጉን ከእንቅልፍ ከነቃም በኋላ ለረጅም ጊዜ ተጽዕኖ ያሳድራሉ ግን ለምን እናልማለን ዘመናዊ የነርቭ ሳይንስ ህልሞችን የማስታወስ ሂደትን የስሜት ቁጥጥር ወይንም ችግር መፍታት ሊረዳ እንደሚችል ይጠቁማል ነገር ግን ሲግመን ፍሮይድ ህልሞች የተለየ ዓላማ ያገለግላሉ ብሎ ያምናል ህልሞችን እንደ ንቃተ ህሊና መስኮት አድርጎ ይመለከታቸዋል። እንደ ፍሮይድ አባባል አእምሮ በሶስት ክፍሎች ይከፈላል። ንቃተ ህሊና ወይም ኮንሽስ ማይንድ ሀሳቦች፣ ግንዛቤንና አማክኛው ምክንያቶችን የሚይዝ ወይም፣ ቅድመ ንቃተ ህሊና ደ ፕሪ ኮንሽስ ማይንድ ከላይኛው ክፍል በታች ያሉ ነገር ግን ሊደረስበት የሚችሉ ትውስታዎችንና እውቀቶችን የያዘ፣ እንዲሁም ሶስተኛው ድብቁ የአእምሮ ክፍል ወይም አንኮንሽስ ማይንድ የተደበቁ ምኞቶችን ፍርሃቶችንና እሱ ሳያውቁ የሚነሱ ሀሳቦ የሚቀመጡበት ፍሮይድ አብዛኛውን ጥልቅ ስሜቶችን፣ ያልተፈቱ ግጭቶች እና የታፈኑ ምኞቶች ድብቁ የአእምሮ ክፍል ተከማችቶ ለመጋፈጥ የማይመቹ ወይንም ማህበራዊ ተቀባይነት የሌላቸው ስለሆኑ ተቆልፎ እንደሚቀመጡ ያምናል። ነገር ግን ሲተኛ የተደበቁ ሀሳቦች በህልም መታየት ይጀምራሉ። ፍሮይድ ህልሞች እንደ ደህንነት ክፍል ሆኖ እንደሚያገለግሉ ያምናል። በቀን ውስጥ ሐሳቦችን ይገታል። ምናልባትም በአንድ ሰው ላይ ተናዶ ነገር ግን መግለጽ አልቻለም። ለራሱ የማይቀበለው ነገር ይፈልጋል። ምናልባትም ችላ ለማለት የሚሞክራቸው ፍርሃቶች አሉት። በሌሊት እነዚህ የታፈኑ ሐሳቦች ለማምለጥ ይሞክራሉ። ነገር ግን በቀጥታ አይወጡም። ይልቁንም በህልም ምልክቶች በተሸፈኑ ቅርጾች ይታያሉ። ለምሳሌ በህይወት ውስጥ ለመውደቅ የሚፈራ ሰው ከከፍታ ቦታ ሲወድቅ ሊያይ ይችላል። በግንኙነት ውስጥ እንደታሰረ የሚሰማው ሰው መውጫ በሌለው ክፍል ውስጥ እንደተቆለፈ ሊያልም ይችላል። በጓደኛው ላይ የተደበቀ ቅሬታ ያለው ሰው ስለ ቀላል ነገር ሲከራከር ሊያልም ይችላል። ህልሞች ሀሳቦችን በቀጥታ አያሳዩትም፣ በምልክት ያሳዩታል። ፍሮይድ በጣም ዝነኛ ከሆነበት ሀሳቦች አንዱን ያስተዋወቀን እዚህ ላይ ነው። ፍሮይድ እያንዳንዱ ህልም ሁለት የትርጉም ደረጃዎች እንዳሉት ያነሳል። የተገለጸ ይዘት የህልሙ ገጽታ ከእንቅልፉ ሲነቃ የሚያስታውሰው እና የተደበቀ ይዘት ከህልሙ ጀርባ ያለውን የተደበቀውን ትርጉም ንቃተ ህሊና ለመግለጽ የሚሞክረው። ለምሳሌ በላብራቶሪ ውስጥ እንደጠፋ ቢያልም እንበል። በተገለጸው ይዘቶች ደረጃ ማለቂያ በሌላቸው ኮሪደሮች ውስጥ ሲንከራተት መውጫ ማግኘት ሳይችል ያያል። ግራ የሚያጋባ እና የሚያበሳጭ ስሜቶች ይሰማዋል። በተደበቁ ይዘቶች ደረጃ ይህ በህይወት ውስጥ የጠፋ ስሜት ሊያመላክት ይችላል ምናልባትም ለስራው ግንኙነቶች ወይንም አላማው እርግጠኛ ላይሆን ይችላል። ንቃተ ህሊናው ውስብስብ ስሜቶችን ወደ ህልም ምልክቶች ይለውጣል። ፍሮይድ ንቃተ ህሊናችን በቀጥታ ቢወጣ በጣም አስጨናቂ እንደሚሆኑ ያምናል። አይምሮ በምልክት መልክ ይሸፍናቸዋል። ለዚህ ነው የህልም ትንተና እንቆቅልሽ እንደ መፍታት የሚሆነው። ከግልጽነት በላይ ሄዶ ጥልቅ ትርጉም መፈለግ አለበት። ፍሮይድም በጣም አወዛጋቢ ከሆኑ ሀሳቦች አንዱ በህልም ውስጥ በእውነተኛ ህይወት ውስጥ ምንገታቸው ምኞቶች እንድንለማመድ ያስችለናል የሚለው ነው። በቀን ውስጥ የሆነ ነገር መፈለግ ቢከብድ እንኳን በሌሊት በተደበቀው መልክ ሊታይ ይችላል። በድቡቁ ኃይል የሚመኝ ሰው ንጉስ፣ መሪ ወይንም ታዋቂ ሰው ሆኖ ሊያልም ይችላል። በህይወት ውስጥ አቅመ ቢስነት የሚሰማው ሰው ሱፐር ጀግና ወይንም ልዩ ችሎታዎች ያለው ሆኖ ሊያልም ይችላል። ለአንድ ሰው ያልተነገሩ ስሜቶችን የሚታገል ሰው በህልሙ ውስጥም በምልክት መልክ ያንን ሰው ሊያልም ይችላል። ፍሮይድ ህልሞችን ወደ ንቃተ ህሊና የሚወስደውን ንጉሳዊ መንገድ ብሎ ጠርቶታል። ህልሞችን መተንተን ከቻልክ ስለ ራሱ የተደበቁ እውነቶችን ማግኘት እንደምችል ያምናል። ነገር ግን ህልሞች የተደበቁ ሐሳቦችና ምኞቶችን የሚገልጡ ከሆነ ለምን በግልጽ አናስታውሳቸውም? ፍሮይድ በእንቅልፍ ውስጥ እንኳን አእምሮአችን አንዳንድ ነገሮችን ለማሳሳት እንደሚሞክር ይጠቁመናል። አንዳንድ አንድ ህልሞች በጣም የማይመቹ ይሆናሉ። የህልም ትርጓሜ አንድ ሰው ልማዶቹንና የተደበቁ ግጭቶችን ይለያያል። ህልም የሚመስል ብቻ አይደለም ከአእምሮ በታች የሚለካ የተመሳጠረ መልእክት ነው የአእምሮ መከላከያችንን አልፎ ለመሄድ የተሸፈነ። ታዲያ ፍሮይድ ህልሞችን እንዴት ተረጎማቸው? ድብቁ የአእምሮ ክፍል ነገሮችን በቀጥታ እንደማይናገሩ ያምን ነበር። ይልቁንም ለመጋፈጥ በጣም የሚያሰቃዩ ተቀባይነት የሌላቸው ሀሳቦችን ለመግለጽ መሸፈኛ ነው። ምልክቶችን እና ማዛባትን ይጠቀማል። ይህን ሂደት የህልም ስራ ብሎ ጠራው። አይምሮ ጥልቅ ሀሳቦችን ወደ እንግዳ፣ ብዙ ጊዜ ግራ የሚያጋቡ ምስሎች የሚቀይርበት መንገድ ነው። አንጎል እውነተኛ ስሜትን ወይንም ግጭትን ወስዶ ለመስራት ቀላል ወደማይሆንበት ምልክት ይለውጠዋል። በዚህ መንገድ አይምሮ ሳታስደነግጥ የገታቸው ነገሮችን መግለጽ ይችላል። ለምሳሌ በጓደኛው ላይ የተናደደ ሰው ከክርክር ይልቅ የተቆለፈበት በርን ሊያልም ይችላል፣ ምክንያቱም አእምሮ የስሜት ግጭቱን ወደ መልእክት ስለሚቀይር ምክንያቱም አእምሮ የስሜት ግጭቱን ወደ ምልክት ስለሚቀይር። ወይም በንቃት የማይቀበላቸውን የወሲብ ፍላጎቶች የሚታገል ሰው እባብ ወይንም ውሻን ሊያልም ይችላል። ጥልቅ የስነልቦና ንብርብሮች ያላቸው ምልክቶች ከፍሮይድ ትልልቅ ግንዛቤዎች አንዱ ህልሞች መፈናቀልን ይጠቁማሉ። ህልም ስሜትን ከእውነተኛ ምንጭ ወደ ሌላ ነገር የሚያሻግርበት ነው። አንድ ምሳሌ ይሁንና፣ አንዲት ሴት በአለቋ ላይ በጣም ተናደደች፣ ነገር ግን በእውነተኛ ህይወቷ ውስጥ መግለጽ አትችልም። ከአለቃዋ ጋር ስለመጨቃጨቅ ከማለም ይልቅ በባቡር ጣቢያ ውስጥም ካለ እንግዳ ሰው ጋር ስለመጣላት እንታያለች። ቁጣው አለ፣ ነገር ግን ወደ ሌላ ነገር ተፈናቅሏል። መፈናቀል አይምሮ የሚከላከልበት መንገድ ነው። በጣም የሚያሰቃይ ነገር እንድትጋፈጡ ከማስገደድ ይልቅ የስሜት ክብደቱን ወደ ደህንነቱ የተጠበቀ ምልክት ያዞረዋል። ፍሮይድ ያገኘው ሌላኛው ነገር ፍሮይድ ያገኘው ሌላኛው ነገር ህልሞች ብዙ ስሜቶች ወይንም ግጭቶችን ወደ አንድ ምልክት ያዋህዳሉ። ለምሳሌ በመስኮት በኩል የሚያዩትን ተኩላ ማለም ብዙ ነገሮች ሊያጣምር ይችላል፤ ፍርሃት፣ እየተመለከተን ያለን ስሜት ወይንም የታፈኑ የልጅነት ትዝታዎች። ንቃተ ህሊናውን የተለያዩ ንጥረ ነገሮችን አንድ ላይ ያዋህዳል። ስለዚህ ትርጉሙ ትርጉሙ ግልጽ የሚሆነው አልፎ አልፎ ነው። ለዚህ ነው ፍሮይድ የግለሰብ ምልክቶችን ብቻ ያልተተነተነ የህልም አጠቃላይ የስሜት ገጽታ ተመልክቷል። ሌላው የፍሮይድ አወዛጋቢ ሀሳቦች ሁሉም ህልሞች በመሰረቱ የምኞት ፍጻሜዎች ናቸው የሚለው ነው። ነገር ግን ይህ ማለት ሕልሞች ሁልጊዜ በንቃት የምትፈልገውን ነገር ስለማግኘት ናቸው ማለት አይደለም። አንዳንድ ምኞቶች ግልጽ ናቸው። ሎተሪ የማሸነፍን ህልም ያለው ሰው በድብቁ የገንዘብ ደህንነት ሊመኝ ይችላል። ነገር ግን አንዳንድ ምኞቶች የተጣመሙ የተሸፈኑ ወይንም አስቂኝ ናቸው። የመኪና አደጋ ውስጥ የመሆንን ህልም ያየው ሰው ከጭንቀቱ ኃላፊነት ለማምለጥ መንገዱን በንቃተ ህሊናው ሊመኝ ይችላል። በሁል ጊዜም በሎጂካል አይሰራም። ምኞትም በተቃራኒ ሊገልጽ ይችላል። ለምሳሌ የቀብር ስነስርዓትን ማለም ትክክለኛ ኪሳራን ሳይሆን አዲስ ጅማሮን እንደምትፈልግ ሊያመላክት ይችላል። አንድ ውድቀትን የሚፈራ ሰው እንደ መጥፋት ያለ ህልምን በማየት ውድቀትን የሚፈራ ሰው እንደ መጥፋት ያለ ህልምን በማየት ጭንቀትን ወደ ምኞት ሊለውጥ ይችላል። ይህም ከምጠብቁት ነገሮች ለማምለጥ ያላችሁን ፍላጎት ያሳያል። ፍሮይድ በጥልቀት ከተመለከትክ እያንዳንዱ ህልም አንድ ውስጣዊ ፍላጎቶችን እያሟላ እንደሆነ ታገኛለህ ያምን ነበር ፍላጎቶች እያሟላ እንደሆነ ታገኛለ ብሎ ሚያምን ነበር። ብታውቁም ባታውቁም ፍሮይድ ዛሬ ህልሞች ቢተነተኑ በአንድ ዓረፍተ ነገር ህልም ምን ማለት እንደሆነ አይነገርም። ይልቁንም ይጠይቃል፣ ህልሙ ምን ስሜት እንዲሰማ አደረገ? ከነዚህ ስሜቶች ጋራ ሊገናኝ የሚችል በሕይወት ውስጥ ምን እየተከናወነ ነው? ከምልክቶቹ ጋር ያለህን የግል ግንኙነቶች አለ? ህልሙ ከልጅነት የሆነ ነገር ያስታውስሃል? ህልሙ የተደበቀ ግጭት ወይንም ፍላጎትን እየገለጸ ሊሆን ይችላል። አንዳንድ የስነ ልቦና ባለሙያዎች ህልሞች ምንም ጥልቅ ትርጉም የሌላቸው ድንግተኛ የአንጎል እንቅስቃሴዎች ብቻ ሊሆኑ ይችላሉ በማለት ፍሮይድን ይተቹታል። ሌሎች ደግሞ እሱ ትክክል እንደነበረ ያምናሉ። ህልሞች አይምሮ ስሜቶችን የሚካሄድበት መንገድ ናቸው፣ ምንም እንኳን ሁልጊዜ ፍሮይድ በገለጸው መንገድ ባይሆንም። ዘመናዊ ነርቭ ሳይንስ ህልሞች ከጭንቀት፣ ካልተፋቱ ግጭቶችና ከፈጠራ ጋር ሊገናኙ እንደሚችሉ ያሳያል። ሁሉም ህልሞች የተደበቀ ትርጉም ባይኖራቸውም የፍሮይድ ትልቁ ግንዛቤ አሁንም እውነት ነው። አይምሮ ሁልጊዜ ጊዜ ከበስተጀርባ እየሰራ ነው እና አንዳንድ ጊዜ ህልሞች ነቅተ ለመጋፈጥ ዝግጁ ያልሆን ነገር ያልሆኑትን እውነታዎች ይገልጣል። ቅዠቶች ከምናስበው በላይ ይገልጣሉ። አብዛኛው ሰው ቅዠቶችን ከድንገተኛ ትርጉም ከሌለው ፍርሃቶች ያለፈ ምንም እንዳልሆነ ያስባል። በፍርሃት ትነቃለህ። ልብ በፍጥነት ይመጣል። ምናልባትም እየተባረርክ፣ እየወደክ እየሰጠምክ ወይም በእንጨት ጫፍ ላይ መሆነ አስፈሪ ቦታ ውስጥ ተይዘህ ይሆናል። ህልም ብቻ ነበር ብለህ ለራስህ ትናገራለህ እናም ትቀጥላለህ። ፍሮይድ ቅዠት አደጋዎች አይደሉም ብሎ ያምን ነበር። እንዲያውም ልታስወግደው ያለውን ነገር እንድትጋፈጥ ስለሚያስገድድህ ከህልም አስፈላጊ ህልሞች ሊሆን ይችላል። ፍሮይድ ሁሉንም ህልሞች ንቃተ ህሊና ነው ከእኛ ጋር የሚገኝበት መንገድ አድርጎ ይመለከታቸዋል። ነገር ግን ቅዠት በአእምሯችን ውስጥ ያልተፈታ ነገርን በአእምሯችን ውስጥ ያልተፈታ ነገር እንዳለ የሚያስጠነቅቁ አስቸኳይ መልእክቶች ናቸው። ስለመስጠም መስጠም ያለ እህል ምናልባትም በእውነተኛ ህይወት ውስጥ ከመጠን በላይ እየተሰማ ነው። ስለ መስጠም ያለ እህል ምናልባትም በእውነተኛ ህይወት ውስጥ ከመጠን በላይ እየተሰማ ነው። ስለ መታሰር ያለ እህል ምናልባትም በድብቁ ማምለጥ በምትፈልገው ሁኔታ ውስጥ ነው። ቅዠቱ በተጠናከረ ቁጥር ንቃተ ህሊና ትኩረትን እየጠየቀ ነው። እናም በጣም የሚያስጨንቅ ክፍሎች ይሁንና አንዳንድ ጊዜ ቅዠቶች ፍርሃቶችን ብቻ አይደሉም የታፈኑ ምኞቶች ሊሆኑ ይችላሉ። የሚያስደነግጠው እውነታ ቅዠቶች እንኳን የምኞት ፍጻሜ ሊሆኑ ይችላሉ። ያ አስቂኝ ይመስላል አይደል? ለምን አስፈሪ ልማዶችን እንመኛለን? ቀደም ብዬ እንደገለጽኩት ድብቁ የአእምሮ ክፍል ሁል ጊዜ ምኞቶችን በቀጥታ ግልጽ በሆነ መንገድ አይገልጽም። አንዳንድ ጊዜ ቅዠት በድብቅ የሚሰማንን ነገር የምንሰራበት መንገድ ነው፣ ነገር ግን ለመቀበል አንፈልግም። ፍሮይድ ቅዠት ሁልጊዜም ጊዜም ቅጣት አይደለም ብሎ ይከራከራል። አንዳንድ ጊዜ ከአይምሮ የሚመጡ አይደሉ ንቃተ ህሊና አንዳንድ ጊዜ ከአይምሮ የሚመጡም አይደሉም። ንቃተ ህሊና ምኞቱን በተሸፈነ መልክ የሚገልጽበት መንገድ ነው። ጥያቄው ቅዠትህ ምን እያለ ነው? ተደጋጋሚ ቅዠት አጋጥሞ ያውቃል? ተመሳሳይ ሁኔታ ደጋግሞ ተመሳሳይ ፍርሃት፣ ተመሳሳይ ትግል፣ አቅመ ቢስነት አመታት ቢያልፉም ሳይለወጡ ይመላለሳል። ፍሮይድ ተደጋጋሚ ቅዠቶች የሚከሰቱ ንቃተ ህሊና ያልተፈታውን ያልተፈታውን ነገር ለመስራት ሲሞክር እንደሆነ ያምን ነበር። ሙሉ በሙሉ ያልተፈቱ የልጅነት ፍርሃቶች ሊሆኑ ይችላሉ። አሁንም ከበስተጀርባ የሚንጠለጠል ያለፉ ጉዳቶች ሊሆኑ ይችላሉ። የሚቆጭ ውሳኔ ወይንም አሁን የምታስወግደው ነገር ሊሆን ይችላል። ድብቁ የአእምሮ ክፍል ተመልሶ ይመጣል ምክንያቱም አልተስተናገደም። በመጨረሻም የቅዠቱን ምንጭ እስክትጋፈት ድረስ ራሱን የሚደጋግም ዑደት ይመስላል። ፍሮይድ ስለ ቅዠት ያለው ሀሳብ ከዘመናዊ የስነ ልቦና ስለ ጉዳት ግንዛቤ ጋር ይገናኛል። በጣም የሚያስጨንቅ ነገር ስናሳልፍ ንቃተ ህሊናችንን ለመግታት ይሞክራል። ነገር ግን ንቃተ ህሊናው አይረሳም! ነቅተን ከማስተናገዳችን ይልቅ ስሜቶች በሌሊት በቅዠት መልክ ይነሳሉ። ጉዳት ያጋጠማቸው ሰዎች ትዕይንቱ በህልማቸው ከዓመታት በኋላ ሊያስታውሱ ትችላሉ። ለፍሮይድ ይሄ የሚያሳየው አይምሮአችን ስሜቶችን ሙሉ በሙሉ እንደማይቀብር ነው፣ ሁልጊዜም እንደገና የሚታዩበትን መንገድ ያገኛሉ። እና ቅዠቶች ከሚያደርጉባቸው መንገዶች አንዱ ነው። ታዲያ ቅዠት እንዴት ተተነተናለ? ቅዠትን ለመርሳት ከመሞከር ይልቅ ፍሮይድ በቅርበት ተመልከተው ይለናል ምክንያቱም ቅዠቶች ትርጉም ያላቸው አይምሮ አስፈላጊ ነገርን ሊያሳይ የሚሞክርበት መንገድ ነው ቅዠቶችን መጥፎ ነገር አድርገን ማየት ቀላል ነው እኛን የሚቀጡንን ያህል ነገር ግን የፍሮይድ አመለካከት የተለየ ነበር ነገር ግን የፍሮይድ አመለካከት የተለየ ነበር ቅዠቶች የምትገታቸው ነገሮችን እንድትጋፈጥ ያስገድዱሃል የጥልቅ ፍርሃት ጭንቀት ወይንም ምኞትን ምልክቶች ሊሆኑ ይችላሉ። ጥልቅ ፍርሃት፣ ጭንቀቶች ወይንም ምኞቶች ምልክቶች ሊሆኑ ይችላሉ እና በህይወት ውስጥ ያልተፈታን ነገር ለመፍታት ቁልፍ ሊሆን ይችላል። ስለዚህ በሚቀጥለው ጊዜ ከቅዠት ስትነቃ፣ አራክፈህ ከመተውና ከመዘናጋት ይልቅ አይምሮዬ ምን ሊነግረኝ እየሞከረ ነው ብለህ ራስን ጠይቅ። ምክንያቱም አንዳንድ ጊዜ በጣም መጥፎ ህልሞች ማየት የሚያስፈልግ ይህን እያሳዩ ነው። በዚህ ቪዲዮ ውስጥም ህልሞች ድንገተኛ አይደሉም የሚለውን የፍሮይድ ሀሳብን መርምረናል። ያልመለስ ነው አንድ የመጨረሻ ጥያቄ አለ። ህልሞች እውነተኛ ማንነትን ይገልጣሉ ወይስ የአይምሮ ቁጥሮች ብቻ ናቸው? ፍሮይድ አንተ ነኝ የምታስበውንና በእውነታ ማንነት ሁለቱ የተለያዩ ነገሮች ሊሆኑ እንደሚችሉ ያምን ነበር። ንቃተ ህሊናን ለዓለም የምታሳየው ማንነት ነው በማኅበራዊ ህጎች በሚጠብቁ ነገሮችና በአሞክንያዊ አስተሳሰቦች የታሰረ ነው። ችግሩ አብዛኛው ሰው የሚኖሩ በንቃት ህሊናው ማንነት ብቻ ነው። በሰብኮንሺየስ ማንነቱ ተደብቆ የቆየ ነገር ግን በህልም ውስጥ እንግዳ ነገር ይከሰታል። ሁለቱም ማንነቶች መካከል ያለው እንቅፋት ይጠፋል፣ ይረከባል። እናም በንቃት ሳለ የምትገልጻቸው ሀሳቦች መታየት ይጀምራሉ። ስለዚህ ጥያቄው ህልሞችን እውነተኛ ማንነት እያሳዩ ነው ወይስ ትርጉም የሌላቸው የአእምሮ ጫጫታ የሀሳቦች ብልጅታ ብቻ ናቸው? ስለዚህ አስብ፣ በህልም ሁልጊዜም በእውነተኛ ህይወት እንደምታደርገው አታደርግም። የበለጠ ጠበኛ፣ የበለጠ ስሜታዊ ወይም ሙሉ በሙሉ የተለየ ሰው ልትሆን ትችላለህ። በንቃት ሳለህ ፍጹም የማታደርጋቸው ነገሮችን በህልም ልታደርግ ትችላለህ። ታዲያ የትኛው ማንነት እውነተኛ ነው? በዕለት ተዕለት ህይወት ውስጥ ያለው ማንነት ወይስ በህልም የሚመጣው ማንነት? ፍሮይድ የህልም ማንነት የእውነተኛ ሀሳቦችና ውስጣዊ ስሜቶች ነጸብራቅ እንደሆኑ ያምን ነበር። ምናልባት በቀን ውስጥ ቁጣን ትጋት ይሆናል፣ ነገር ግን በህልም ውስጥ ይፈነዳል። ምናልባት በእውነተኛ ህይወት ውስጥ ስሜቶችን ትደብቃለህ፣ ነገር ግን በህልም ውስጥ ይፈሳሉ። ምናልባት በህልም ውስጥ ሙሉ በሙሉ የተለየ ባህሪ ታሳያለህ ምክንያቱም በሆነ መንገድ ማንነትን የበለጠ እውነተኛ ነው። ይህ ማለት እያንዳንዱ ህልም ማንነትን በትክክል የሚወክል ነው ማለት አይደለም፣ ነገር ግን ህልሞች በንቃተ ህሊና ውስጥ የማታውቃቸው ማንነቶች ሊገልጡ ይችላሉ ማለት ነው። ፍሮይድ ህልሞችን ከስሜት በላይ ማንነት እንደሚያንጸባርቁ ያምን ነበር። ህልሞች ማንነታችንን እና መሆን የምንፈልገውን ማንነት መካከል ያለውን ክፍተት ያሳያል እና አንዳንድ ጊዜ ለመጋፈጥ ዝግጁ ያልሆናቸው እውነታዎች ይገልጣል። አንዳንድ ሰዎች ህልሞች ምናባዊ ናቸው አይምሮ ያለ ውጤት ድንገተኛ ሀሳቦች የሚጫወቱበት መንገድ ነው ይላሉ። ሌሎች ደግሞ ህልሞች እውነተኛ ማንነታችንን እንደሚያሳዩ ይከራከራሉ። ለማምለጥ ህልም ካየህ አሁን ባለው እውነታ ደስተኛ አይደለህም። የልጅነት ጊዜ እንደገና ለማየት ህልም ካየ ያለፈው ማንነትን ትናፍቆ አለ። ለመጥላት ወይንም አንድን ሰው ለመጉዳት ህልም ካየህ፣ ያ ማለት ጠበኝነትን እያያዝክ ነው ማለት ነው። ፍሮይድ ህልሞችን ማምለጫ ብቻ አይደሉም፣ መገለጥ ናቸው ይል ነበር። የምትፈራውን የምትመኘውን፣ ለራስን ለመቀበል የምትከተለውን ያሳዩሃል። በጣም የማይረቡና ትርጉም የሌላቸው ህልሞች እንኳን ከላይኛው ክፍል በታች ያለውን እውነተኛ ነገር ሊያመለክቱ ይችላሉ። ብዙ ዘመናዊ የስነ ልቦና ባለሙያዎች ፍሮይድ በተደበቁ ምኞቶች ላይ ካለው አባዜ ጋር አይስማሙም። ህልሞች ንቃተ ህሊናችን የምንረሳቸውን ስሜቶች እና ግጭቶች ሊገልጡ ይችላሉ። ፍሮይድ ስለ ሁሉም ነገር ትክክል ባይሆንም ዋና ሀሳቦቹ አሁን እውነት ናቸው። ህልሞች የሆነ ነገርን ይነግሩናል። ምናልባትም ሁልጊዜ ጥልቅ የተደበቀ ሚስጥር አይገልጥሉ ይሆናል ምናልባት አንዳንድ ህልም በትርጉም የተሞላ ላይሆን ይችላል ነገር ግን ደጋግሞ ሲመጣ ሲረብሽ አስፈላጊ ሆኖ ሲሰማ ምክንያት አለ ዛሬ ማታ ስትተኛ ህልም ታያለ አንዳንዶቹ ህልሞች እንግዳ የተቋረጡ እና ትርጉም የሌላቸው ይሆናሉ ነገር ግን አንዳንዶቹ ጥልቅ፣ ኃይለኛ ወይም ስሜት የሚሰጡ ይሆናሉ። አንዳንዶቹ ከእንቅልፍ ከነቃ በኋላ ለረጅም ጊዜ ምን ማለት እንደሆነ እንድትጠይቅ ያደርጓል። ስለዚህ ጥያቄው እነሱን ችላ እያልክ ነው ወይስ የሆነ ነገር ሊነግሩ እየሞከሩ ነው? ለዛሬ ያዝነላችሁ ይህን ይመስላል። ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።